ነፃ ተማሪ ነኝ፣ ሰርቼ እከፍላለሁ። እኔ በህይወት አለሁ አልሞትም። እስከዛ ድረስ አንተ ትምህርትህን እስክትጨርስ ስራ እስክትይዝ እስኪከፈል ግን ቤታ እዚህ ቲክቶክ ላይ ነኝ። አታስብ፣ ያኔ ትመጣለህ። አታስብ። የእኔ ጌታ፣ እኔ አለው የት ሜጃ አለኝ፣ የት ሜጃ አለኝ። ወልደ ከብደህም አለው። ወልደ ከብደህም ኋላ ኋላ መጥቶ አብረን ቲክቶክ ላይ ወልደው ከብደው አብረውኝ አብረውኛሉ። አሉ አሉ፣ ማሮቼ አሉ፣ አጫዎችኝ በነፃ አይሆንም። አይሆንም መግቢያ መግቢያ አንዳንድ መኒጋን ተሰድቤላችሁም ተሽሟጥጭም አሽሙር ተወልቶም ሴራም ተሰርቶብኝ የሚሆን ነገር የለም። መግቢያ አምስት አምስት አምስት አምስት ሰዓት ተሰጥቷችሁ በደንብ የምንድቀጥሉበት አንዳንድ ሺ ኮይን በነፃ የለም። ማሮቼ በነፃ የለም። ነፃ የለም። ነፃ የለም ነጻ የት እንዳለ ነግራቸው። ነጻ የለም ማሮቼ፣ ነፃ የለም። ቁጭ ብላችሁ ቁጭጭ ብላችሁ ማየት ትችላለም። ድፍረታቸው እኒያውም ትቾ ነበር፣ ይህን ፕሮግራም አቋርጬ ነበር። ይህን ፕሮግራም እርግፍ አርጌ ትቼ ነበረ። ካልተጫወትሽ ነፍሴ እንጥልጥል ህ በባዶ በደር ቁጭ በሉ። እንተያያለን። ማሮቼ ተያዩ። ቪይፒ ስንት ነው? ቪይፒ አንድ ሺ አንድ ሺ ቪይፒ አንድ ሺ። ጋይስ ለዛሬ ብቻ የለም። ማሮቼ የለም የለም የለም ለዛሬ የለም፣ ለዛሬ የለም። ፍየል ማረድ ሲያምረኝ ኬት ይታረዳል። ማሮቼ የለም በነፃ የለም፣ የለም። በህጉ መሰረት እንቀሳቀሳለሁ። በህጉ መሰረት፣ በህጉ ዱቤ የለም። ወይ ዱቤ ሸምሱ ራሱ ዱቤ ያቁሟል። የኔ ጌታ ከስሮ ከስሮ፣ አክስራችሁት። ሸምሱ ራሱ ዱቤ ያቁሟል። ዱቤ ዛሬ ነገ ትመልሳላችሁ። ሚን የሚለጠፈው እሱ ሁሉ ተነስቷል ኢትዮጵያ ውስጥ። እንዲ እንዲ እንዲ ያላችሁ ነው የምትሄዱት። ቆንጆ የመጀመሪያችን ገቢ ቆንጆ ናት፣ ፒን አርጓት። ቆንጆ አንድ ቁጥር ጻፊ ፒን ላይ አስቀምጣ። ቆንጆ ቆንጆ የመጀመሪያ ገቢዋ ቆንጆ ናት። እንዲ ነው አያችሁ፣ ያለው ሰው ክፍል እያደረገ ይገባል፣ የሌለው ይቁለጨለጫል። ተቁለጭለጩ ዱባ የለም። ቆንጆ አንድ ቁጥር ጻፊ ፒን አርጓት። እንቀጮል ፒን ቀጮ አልኩኝ ማን ነው ቆንጆ ማለት ይቅርታ። ቆንጆም ፒን አድርጓትኝ ከፍላለቻ የመጀመሪያ ገቢ እሺ አይ፣ ቲንክ ከላይ ያለች መሰለኝ። እኔ የግቢ እናቴ የለም። ዱቤ ማሮቼ ዱቤ የለም። ዱቤ ሀይ ቤታ፣ ቀጣይ ቀጣይ፣ በቀጣይ ማንም ማኪ ማኪ፣ ቀጣይ ነሽ። ያዚ ማሪ ሰላም ሰላም። በቪአይፒ ሰዓት አለሽ እንደፈለሽ ቦርቀጥ ብለሽ ነው። አንድ ሺህ ነው ያስገባሽው። ዘና ብለሽ ቦርቀቅ ብለሽ እንትን ማለት ይችላልሽ። ባለ አምስት መቶች ናቸው ሰዓት የሌላቸው ድምፅሽ ግን ያስተጋባል። እንዴት ነሽ አለውልሽ። እንዴት ነሽ? እግዚአብሔር ይመስገን ሰላም ነኝ፣ ቤተሰብ ሰላም ነው። እንዴት ነሽ አለውልሽ። ያገሬ ልጅ እንዴት ነሽ? አህ ደህና ነኝ። አይ ያያቸው ያገር ሰው እኮ ያገር ሰው እኮ እንዲህ ነው እኮ ጽቁን ቁኑ ነው እንጂና ቃለን አንድም ማለት ያገር ሰው ግን እንዴ ነው። ተመልከቱ እሺ። እኔ ማርዬ እሺ እንቀጥላ ወደ ስራችን ነው ኦፍ ኮርስ እንቀጥል። እሺ እሺ፣ የት ሰሙ ጀምረው ፍጹም የትውልድ የተገናኛችሁ ክለብ

ሀበሻ እኮ ነው። አለባበሱን አውቃለሁ፣ ግን ዝም ብለሽ አንቺ ንገርኝ። አለባበሱ ምንድን ነው? ጅንስ በቲሸርት። ይሄ ትክክለኛ ቲፒካል ሀበሻ ነው። ጅንስ ቁንጣ ብትኝ እኮ ታንቄ ልሞት ነበር። እሺ፣ የፍቅር ሁኔታችሁ ምን ያህል፣ ለምትወጁ ምን ያህል በጣም? ነው የምወደው የፍቅር ሰው አይደለሽ። የሀገሬ ሰው ቆጠብ ነው የሚሉት በአንዴ በፍቅር እሺ ምን በላችሁ? ወይ ምን ልትበሉ አሰባችሁ? ክለብ ከተገናኛችሁማ ትበላላችሁ አብራችሁ ቁርስም ደግማችሁ እንዲላችሁ። ጠጣን ጠጣን መጠጥ ጠጣን፣ አብረን በደንብ ጠጣን። ምንም አልበላሽም። በመጠጥ አደንዝዞ ከወይኔ እናት የተጎረ። የዛን ቀን በልአሚን ጠጣን እንጂ አልበላንም ሰው። ከዛ በኋላ ግን ጠጥታችሁ ገባችሁ፣ ምናምን፣ ወገብሽ እንዲያርፍ እረፍት አደረጋችሁ። በንጋታው ግን ቁርስ በላችሁ? አይ፣ እንደዛ ነው ሌላ ታሪክ ነው። ግን በጠጣ ነው። እሺ፣ በጠጣን ይዞ አለሽ። ብዙም ነገር አያስፈልግም። የኑሮ ሁኔታ ክለብ ከሄደ በደንብ ይረጫለሽ። የኑሮ ሁኔታ ሀብታም፣ ድሃ፣ መካከለኛ ሀብታም መካከለኛ እ መካከለኛ ኧረ ማለት ነው። ክለብም ማክሄደ ገንዘቡ የሚረጭ ስለሆነ ሀብታም በሚለው የሚይዘው ነበር። ይሁን እሺ፣ በቃ የመጨረሻ የት መዝናናት ትፈልጋላችሁ? ክለብ የት ነው መዝናናት ትፈልጉ? ሌላ ሀገር ላይ ላይክ ቫኬሽን ምናምን። እሺ እኔ ቫኬሽን እስከዚያ ቪይፒ ስለሆንች፣ በደንብ ንገሪያቸው። እንትኑ ፎሎ። እኔ ግን አንቺ ማውራት ነው ምፈልግ፣ ከእነሱ ጋር ማውራት አልፈልግ። የችግር የለው፣ ማታወሪያቸው ስለከፈልሽ፣ ምን አገባኝ እኔ። ገደል ግቡ ስትፈልጉ። ቀንዳለት አምስት አምስት አውሪ። እስከዛ ስድስት ቤታይ ዩ ሪሜምበር ሚ እኔና አንች ግን አብረን ተምረናል። ባይገርምሽ አብረን ተምረናል። ኤፍ ስቲ ታውቆኛል። ያንን ሰነፍ ተማሪ አፍቅረሽ ነዋ። አለለምረተይ አረተይ ዝም በይ ረ ዝም በይ ኔ ባለቤት ነው የአሁኑ ባለ የልጅ አባት ማሪጌሽ አንዳለ ዘኛ ትምህርት ሰነፍ ተማሪ ፍቃዱ ይባል እሱን ይገሹ መስሎኝ ነው እስኪ ግንዴሽ ወይ እስኪ በእውነት ተምረና። የት ትምህርት ቤት? ግሪክ። የእውነት? አዎ፣ ግሪክ አንድ አመት ሰባት ያክፍል ተምር ያለው የኔ ማር። አረ ተይ፣ ደግሞ አልተማረችም ብለውኝ ነበር እኮ። ይሄ ሰባት ደግሞ እንደፈረደበት ደጋገምኩትኝ። እሺ ማርዬ፣ እናወራለን ስለ ግሪክ። ታስታውሽኛለሽ? እሺ፣ እሺ። አምስት ሌላ ጓደኛ አለን እዚህ ሀገር የሚኖረው ያገናኝሻለሁ። ቆይ፣ እሺ፣ እሺ። አንተን ነገር አይዞች፣ ችግሬ ነው አውሪ። ሰባት ምን ላይ ደረሰ? ጉዴ ነው እኮ። ስማ ብዬ ነው። ታውቃላቸው። አንዳንዴ በዘመድ ሊሆን ይችላል። በደንብ ነው የተማር ምናልሽ አብራችሁ ነው? አብረን ማለት ታዩ። ደግሞ በዘመድ ያረጉብናል። ማርዬ ይቅርብን። አብረን አልተማረም። እኛ እዚህ ሀገር ነው የተገናኘን። አይ ነው፣ እኔ አብረን በደንብ ተምረናል። ወይ ለኔ እንዴት ነበርሽ? ቆይ አንዴ፣ ወደ ጣው ለእኔ ለኔ እንዴት ነበርሽ? ትምህርት ቤት ውስጥ ያርሽ የዋነሽ ትንከባከቢ ነበር ወይ ከባከብሽ ተምር በጣም ነው እ? እ? ጠምደሽ ይዘሽኛል? ትምህርት የተማስ ማምለምን። ኦኬ እሺ፣ በጣም ቤስ ፍሬንድ አሞሽ ነበር ወይ ዘው? እሺ በቃ ኦኬ። የደረሰሽ ማለት ነው። የእሱ ቤተሰቦች በጣም ነው የሚወዱሽ። አይ ነው፣ አይ ነው። እውነተኛ ነገር ነው። ትክክል ነው። ትክክል ለማርጌ ቤተሰቦቹ በጣም ነው የሚፈልጉሽ፣ በጣም ነው የሚወዱሽ። ካንቺ እንዴ ይሄው ነው። መስክሬልሻለሁ፣ የአንቺ ጥንቆላ ይሰራል በቃ ዳስት። እሺ እሺ፣ እኔ ፍቅርዬ ዘመድ መጣች እንዴ? እስኪ ተረኛ ቀጣያለሽ፣ ጠብቂ ማርዬ፣ አንዴ የቤተሰብ ጨዋታ። ማነሽ ግን ግሪክ ትምህርት ቤት ዋና፣ እየጠብቅ ማነሽ ግሪክ ትምህርት ቤት? እስኪ አስታውሽኝ፣ አንድ ምንድን ነው ማማ ቀዩ ልጅ ደግሞ ክፍል ውስጥ የሚተኛው ልጅ ጴጥሮስ፣ ጳውሎስ፣ ጳውሎስ አይ ቲንክ ጳውሎስ መሰለኝ፣ ክፍል ውስጥ ይተኛል። አንድ ክላስ ነው የተማር ነው ወይንስ፣ ትበልጭኛለሽ ወይስ እንዴት ነው? አንድ ክላስ ነው የተማር ነው። አቤለን አብዱቀኒን ታውቂያቸዋለሽ? አዎ። አንድ ጊዜ የሆነ ሴትዮ እንትን እያጠፋች፣ ረጅም ቁመቷ፣ በቦክስ ሲያጣፋት፣ ቀይ ልጅ፣ ቀይ ልጅ፣ ዓይኑ ሸውራራ፣ ዓይኑ ሸውራራ፣ አይተምረናል? አውቃታለሁ። አሁን ትዋለሁ። ኦኬ። ከዛ በኋላ እዛው ግሪክ ቀረሽ? እኔ በስራ ተገባው። እዛው ቀረሽ ግሪክ፣ ከዛ እኔ ወደዚህ መጣ። ኦኬ። ወዴት ሰራይ ንምረሰው ያ ወደ ወደ አለንበት እዚህ ሀገር አይሽ። ቀድመሽኛል ማለት ነው ቀድመሽኛል። እሺ ጥሩ። እንደዛ ከሆነ ቤተሰብ ነን። ይመችሽ ማሪ፣ ሌላ ቀን እንቀጥለዋለን። ጆሮ ታውቃለህ ማሪ፣ በውስጥ እንከፍላለን ብለው ደሞ ኢንፎርሜሽን የሚጠይቀው ያገርቷ አይቀዳም። አንሸጥድዎች ይመችሽ፣ የእኔ ማር። ችግር የለውም። የሚቆንጆም ን እንደ እናንተ አታውቁም እኮ እናትዬ። ሰምተዋለሁ አብራት ተምራለሁ ግሪክ ትምህርት ቤት ብለው ጆሮቸውን ጣል ያደርጋሉ። በውስጥ ገብተው ይህንን እንለቃለን። የድሬዳዋ ህዝብ አሳልፎ አይሰጥም። የእኔ ማሮች አሳልፎ አይሰጥም። እንከፍላለን እያላችሁ በውስጥ በውስጥ የምትሄዱ ሰዎች አሉ። አይከፍሉም፣ አይከፍሉም፣ አይቀበሉም። ቀጣይ ማን ነበር የሰጠኝ? ማኪ ማኪ፣ ወደ መድረኩ ቪአይፒ አንድ ሺ ከሁለት መቶ ኮይን የሰጠችኝ የኔ ማር ቪአይፒ ነሽ አንቺማ። ቦርቀቅ ብለሽ ተቀመጪ። አንድ ቁጥር ጻፊና ፒን አድርጉልኝ። በዘመር ምሰሪ እንዳትሉ አብራኝ ተምራለች ብላችሁ አንድ ቁጥር ጻፉ። ማኪ አየሁሽ እኔ እናት አየሁሽ፣ አየሁሽ፣ ማኪዬ አየሁሽ። እስኪ አንድ ቁጥር መጻፍ አቁሙ። ልጅቱን ገንዬ። ቀጣይ ወይኒ ማኪ ኧረ ባካችሁ አንድ ቁጥር ጽሁፍ አጠፋብኝ እ ይድል ቆይ፣ ሽማሮች፣ አንድ ደቂቃ። ምኑን ከምኑ እስኪ ቆይ እስኪ፣ ኧረ ባካችሁ፣ ባካችሁ፣ አልከፍ። እኔ እኮ ግርም የሚለኝ እኮ ማህበረሰብ፣ አንድ አትከፍሉም፣ አንድ አትከፍሉም፣ አንድ አትከፍሉም። ምን ነው እናንተ እንትኑ ሲጠፋ አንድ አትከፍሉም? ግራ። አንድ ቁጥር በመጻፍ አንደኛ የከፈሉት እንኳን እንደዚህ ይቃል። ልጅቷ አንዴ ነው የጻፈችው። ስምን ጊዜ ነው የምደጋግሙት? ሰላም፣ ሰላም፣ ሰላም ከፋይና አላስተናግዱ። ሰላም

ፎሎ ይጨምራል። ማርዬ፣ እኛም እዚህ እየረፋን ያለ ነው አስበሽዋል። አሁን ቤት መጸዳት አለበት፣ የባሌ ገላ መታጠብ አለበት። ብዙ ስራ አለ ማርዬ፣ ብዙ ስራ አለ። ግን በአስተያየት ተደርጎ ጨመር አድርጊና ፎሎውም ምንም ይሰራል። ማርዬ፣ በነፃ የለም፣ በነፃ የለም። አላየሽም? ሰው ሁሉ ገንዘብ ይከፈላል ሲባል እኮ ማጅራት ማጅራታችን እያሉ ያሉት እስካሁን እያወራ ነው። ምንም ጠባት ታደረጊ ማክዬሽ፣ እንነጋገርበታል። የፎሎ እጣፈንታ ነው ወይስ ፎሎ ነው? ቶሎ ተናገሪ። ከሁለት አንዱ፣ ሁለት ወደ አይቻልም። እጣፈንታ

ይህንና ይህ መባት መጡ። ጥሩ ነው በቤት ስሙ ወታሪው ግን ይሁን። ማሬ ከፍለሻል። በየት ተገናኛችሁ? ቦታ አንድ ሁለት ሶስት። ኦኬ ሶስት ስራ ቦታ እድሜው ሀያ ዘጠኝ ሴቶቻችን ጥሩ ላይ ናቸው ያላችሁት። እኔ እኮ ምጠብቆ አርባ ምናምን ነው። እሺ ይሁን። ስድስት አለባበሱ ቪዛ እናጭ ነው። ሻሚዝ ታጅንስ ምናምን ያደረጋል። የባንክ ቤት ሰራተኛ ነው። አንድ ባንክ ቤት ነው ያጨናነቀው። በይ የኔ ጌታ የፍቅር ሁኔታችሁ። የፍቅር ማማ ሸሚዝ በሱሪ የሚለብሰውን ሰውዬ በጣም ነው የምትወጁ? አልወደውም። ገንዘቡን ነው የምፈልገው። አፈቅረዋለ። ወደዋለሁ። ለአገባው ፈልጋለሁ። ደስ ይለኛል ከሱ ጋር ሲሆን። ወደዋለሁ የፍቅር ሰው ነች፣ ታስታውቂያለሽ። ገና ሳልጠቅሽ ልብሽን የሰጠሽኝ። ኦኬ አንደኛ ላይ ምን በላችሁ? ፈርስት ዴት ነው ወይስ ብዙ ጊዜ? ምን በላም የምታስታውሹ? ምን ሰርተሽ አበላሹ? አይ ውጭ ነው የበላ ነው አቤት የዘንድሮ ሴት! እኛ በሀገራችን በወጋችን የምናውቀው እጣኑን ጨስ ጨስ እያደረግን የሆነች ቁርስ ነገር ሰርተን ምናምን እና ተቋደስ ነው የሚሉት እና ብላን እንላለን። የዘንድሮ ውጭ ለው ውጭ ለው ውጭ ለው የታሸገ ምግብ። እሺ ይሁን ማሬ መብትሽ ነው። ግን ምን በላችሁ? እንጀራ። እንጀራ? እቺ እንጀራ እኮ ስንቱን አጣበሰች። እንጀራ። እሺ ሰባት እሺ የሀብት ማማው ተረኛ ጠብቂ። የሀብት ማማው መርጫ አለ ወይስ? እኔ ልንገርሽ፣ ደሃ ሀብታም ነው፣ መካከለኛ በጣም አባ በጣም አባ። እኔ ሸሚዝ ሲለብስ ታውቆኛል ብያለሁ፣ የሚሰማኝ ሰው ጠፍቶ እንጂ ከሸሚዙን ያወቅኩት እንቅቅላል በሸሚዝ በሀገር ቤት ይመቸው። የት መዝናናት ትፈልጋላችሁ? ከከተማ ውጭ ከከተማ ውጪ። ይገርማል። እስኪ ደምር ድረስ የሆድ ሆድሽን አውሪያቸው። ስለ ልጁ መናገር ትጫ- የሆድ ሆድሽን እስኪ ስለ ልጁ እስኪያውሪ አውሪ፣ የሆድ ሆድሽን። እኔ ልደምር። ቀጣይ ቀጣይ ያዥልኝ ማርክ ነው። ቀጣይ ያዥ ያዥ ቆይ፣ ማርዬ ስራ መጥቶ ነው። ያዝ ያዝ ያዝ ቀጣይ ነ ከገንዬ አምስት መቶ ስለከፈልሽ የኔ ፍቅር ቤተሰብ ነሽ። አምስት መቶ ብቻ ነው የከፈልሽው፣ በልጦሻለሁ። የሰውዬ እሱን በልጣለው ካልሽ ቀድመሽ መግባት ትችያለሽ። ያዥ ያዥ ያዥ ትገባለ ትገባለ። እሺ ማርዬ አውሪ አውሪ። ቤቴ ዝም ሲል አልወድም። ማርዬ አውሪ ቆንጆ። እሺ ቤታዬ ምን ላውራላችሁ የቤታ ፎሎባክ በስንት ነው ፎሎባክ የተደረጋችሁ ሰዎች ነገር ደግሞ ይህን ልታያይዥብኝ አንድ ሴት ነገር ነው ይዘሽብኝ የመጣሽው በሰላም አትወር የተባለ ማህበረሰብ ደግሞ ቤታ ደግሞ ሰውን ሁሉ ከፍላ ነው ፎሎ የሚደረጉት ሮቦት ናቸው እነዚህ ተብለዋል ሰዎች አሁን ደግሞ ድጋሚ ደግሞ ከፍለው አንቺ ልታያይዥን ነው የመጣሽው ታፈንታሽን ልታውቂ ተላከሩ አይደለም

ደስተኛ አይደለም። ደስተኛ ማርዬ፣ ሰምተሽኛ። አለ ማርዬ እንግዲህ ታሰረሽ። እኔ አይደለሁም ማርዬ እ አይደለሁም አይደለሁም ማርዬ

ይነጫነጫ እና ታትረሽ ጠንክረሽ ስሪ ስሪ ጁዲዬ ጁዲዬ ማስኪ ትዋንፍት አድርገሽ ልትገቢ። እኔ እናት እንደው ምስኪን ነሽ ወይ ገነት ገነት ገንዬ ገኖካ ገንነት ቀድመሽ ስለሰጠሽ ማርክ ማርክዬ እሷ መጀመሪያ አምስት መቶ ሰጣ ነበር። አንተ አንድ ሲሰጠ እሷ ደገመኝ። ቀድማ ስለሰጠኝ ማለት ነው። ቁሪም ቁሪም የምትሰጡ ሰዎች ለቀጣይ ሳምንት ናቸው። ልብ ዚ ቁሪም ቁሪም ዘጠና ዘጠኝ ምናምን አይገባገቡ። ማሮች ሰልፍ ያዙ፣ ሰልፍ ያዙ። ሽን ይፍቅሮች ከፋይ ነው የሚገባው። በነፃ የለም ማሮቼ። ሁ ወገቤ እየተንቀጠቀጠ ስንቱ እየሰደበኝ የሰው ስንት ፊት እያየው እየገረፈኝ እንዴ! አሁን እኮ ነው ያወቁት። ሰው ከስድስት ዓመት በኋላ ይነቃል። ከስድስት ዓመት በኋላ ኮን የበረገብኩትን እኮ በይ እሺ፣ ገንዬ ላኪ። ፕራይቬት ነው አካውንትሽ። ቆይ ገንዬ ገንዬ። ደግሞ ጋይስ ቤተሰብ ናት፣ ቤተሰብ ናት። ዝም ብላ ስመጣ ቤታዬ ከፋሽ ብላ አምስት ሺህ ትለቃለች። ለምን ይከፋሻል? ኔት ብላ ስድስት ሺህ ከፍቶሻል። እንዴ ሰባት ሺህ ከፍቶሽ ነበር። ስምንት ሺህ ምትል ቤተሰቤ ናት። እና ማርክዬ ጠብቅ። እሺ ጠብቅ ማርክ፣ አንድ ሺህ ስለሰጠች ገንዬ አንድ ቁጥር ጻፊ። ማሪ አንድ ቁጥር ጻፊ። እንዴት ሊያዝሽ። ሌላ አንድ ቁጥር እየጻፊ ገነት ወደ መድረኩ። ገነት ኧረ አንድ ቁጥር ኧረ በገብርኤል አንድ ቁጥር ሌሎቻቸው አጻፉ። ገነት አይድሊ አይድሊ አይድሊ። ገነት ገን አንድ አበባ ሰጪኝ። ኧረ ቶፕ ላይ የለችም የለችም። ፕራይቬት ነው አካውንቷ የለችም ለዛ አንድ ቁጥር ጻፊ ገኒዬ፣ ካልጻ መጻፍ ካቻሽ አንድ አበባ ስጪኝ። ካንቺ ቤት አበባ ይጠፋም። ገኒዬ አበባ ስጪኝ። ትግስት አንቺ ሰነፍ ተማሪ፣ አበባ መስጠትሽ ነው። ቆይ ለያዝሽ። ኦ ማስገባት አልችልም። ገኒ ፕራይቬት ነሽ። ምን አይነት ደደብ ነኝ! ፕራይቬት ነሽ። ማሪ፣ ማስገባት አልችልም። ገስት መግባታች ውጪና ከፕራይቬት አውጪውና አካውንትሽን ግቢ ገኒዬ። አልችልም። ኖ አልተኛችም፣ እዚህ ጋር አለች። ሚሪያ ማሪያ ማሪያ ጠብቄ ከማርክ ሲቀጥል ማሪ ገንዬ ፕራይቬት ነሽ፣ ከፕራይቬት ውጪ ውጪና ሴቲንግ ውስጥ ገብተሽ አውጥተሽ ነይ። እሺ ማሪ ፍቅሬ ነይ ነይ። አራት መቶ ሺ ፎሎ ገባሽ። ቴንኪዩ ሶ ማች ማሮቼ። ቆይ አመሰግናቸዋለሁ። እኔ ኮ ከዛ በላይ ገባ ነበር። ህዝቡን በብሎክ ጨረስኩት እኮ። ህዝቡን በብሎ ካለቀ ይሄ ማህበረሰብ ይሄ ማህበረሰብ አልቆ እንጂ እኮ ከአምስት መቶ ሺ በላይ ምን ገባ ነበር በብሎክ እንጥልንጥላቸው እንጥልጥላቸውን ጨርሼ ነው። ገንዬ ከፕራይቬት ውጪና ማርክን ላስገባው። ወንድ ይመስለኛል። ማርክ ማርክ ነው ስሙ። ወንድ ይመስላል። አገባም። ዝም ብል ለሞራ ነው። እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። እንዴት ነ የኔም ቦታ ሌላ ሰው አስገቢኝ። አልፈልግም

አቤት ዳቤ፣ ልብሴን በቁም ቀደው ነበር። አንድ ሺህ ሰጥተው ድሃ አንድ ሺህ ሰጣ ቢሆን ነገጧ ፎቶ ተዘቅዝቆ ልብሴ በቁሜ በቁሜ ይቃጠል ነበረ። አያቸው ሀብታም ነገር ዝም ብዬ በቃ ፎሎ እንድታደረገት አንድ ሺህ ኮይን ሰጥተዋል። አቤት ሀብታም ይግደለን። ያለው ሰው ማማሪ የሌለው መደበሩ አሉ። ያለው ሰው ከሸታው ያስታውቃል። የሌለው ከስር ነው እናቴ፣ ከስር ይሄ ወንደላጤ ካልሲ ነው የማየው፣ የተቀደደ ልብስ ነው የማየው። እዚህ ቤት ውስጥ ፍቅሮች የማሮች ወንዶች፣ እሺ፣ ቀጣይ ማን ነው ቀጣይ? ሰጠኝ፣ ማሪያ ይመስለኛል። ማሪያ፣ ሜሪ፣ ማሪያ፣ ማሪያ አበባ ሰጭ፣ ወደ መድረኩ አንድ ሺ ኮይን ስሰጭ አይቻል። ማሪያ፣ ወደ መድረኩ፣ ማር፣ ቶሎ ቶሎ ቶሎ ቶሎ ስራውን እንትና፣ ቶሎ ቶሎ ቶሎ፣ ገባ ገባ፣ በሉ ገባ ገባ ገባ ገባ ወይ አባቴ፣ ለተማሪ ሮብሮ ነው ዲስካውንት። ለተማሪ ሮብሮ ማሮቼ፣ ጠንክራቹ ተማሩ፣ ጠንክራቹ ተማሩ። ተማሪ ምን ይሰራል እዚህ ውስጥ? ለተማሪ ቅናሽ አለ። ውሸቴን ነው፣ ዋሸቻችኋለሁ። ውሸቴን ነው ማሮቼ፣ ክጃችኋለሁ። ተማሪዎች በነጻ ተገባይ፣ ማን የሚያስገባችሁ እንደ ተማሪ? ገንዘብ ያለው ሰው አለ እንዴ? አስተማሪም የኔ እናት እንዳይከፋሽልና፣ ዳይሬክተርም ላታርጎ ይሰጣል። በተለይ ደግሞ ዩኒቨርሲቲ ምናምን የምትማሩ ካምፓስ ነው ተማሪዎች ያላችሁ እንዳይከፋችሁ ተብሎ ከትምህርት ቤት ውጭ፣ ከካምፓስ ውጭ ሌላ ትምህርት ቤት አለ፣ ይከፈታል። አብራችሁ ሞቅ ሞቅ አለ። ገንዘብ አለ። እንደ ተማሪ ገንዘብ የለውም ሰራተኛማ። ቤት ያስተዳድራል። ቤት አስተዳዳሪ ነው። ልጅ አላቸው። ኑሮ አላቸው። ተማሪዎች ግን ገንዘብ አላችሁ። ቤተሰብ ይልቃል። ውሽም ያለች ሹገር ዳድ ያለ ገንዘብ አላችሁ። መግባት ፈልገ ነው

በፍጹም ቴንኪ ቴንኪ። ሰብስክራይብ ታደርጉ። በፍጹም ለምን ይከፋሻል? ለምን ይከፋሻል? ውዴት እና ዝም ብላ ጊፍት የምትሰጠኝ ሰው ናት። እንዳይከፋሽ እኔ ያለው እህትሽ፣ ደጋፊሽ የምትለኝ ሰው ናት። ገኒዬ በዚህ አጋጣሚ ልንገራችሁ። ገኒ እንዴት ነሽ? የኔ ፍቅር እሺ። ማርዬ አንቺም ታፈቅሪያለሽ ብዬ አላስብም ነበር። አፍቅረሻል። ይገርማል። በዚህ አጋጣሚ ግን እየወጣ ነው። ታፈቅራላችሁ ብዬ የማልገምታችሁ

እኔም የማላስባቸው ሰዎች ዳንኪራ ስትመቱ ነው የምታድሩትኝ። ግን አንቺም ክለብ ሄጃለሽ ነበርት ያለሽ ወይ ቤት? እኔ እናት እኔ እናት አንቺ ነሽ የተበደሽ። ማሮቼ ገንዬን እኮ ነው እኮ ማስባታው። ተውስ ወዲ ጨርሰው። እድሜ ገንዬ እድሜው ኦህ፣ የዛኔው ነው አምናክሽ ነው ያሆኑልኝ። እኔ ማርዬ እየኖርኩ ያለበትን እንዴ ገንዬ ይከእንጂ አይቆጠርም እንዴ። ከዛ በኋላ እኮ ተቆሟል። አሁን ያለበትን እንጂ አይ ስትጀምሩ ነው ያል ምንድን ነው ቤታ? ስትጀምሩማ የተገናኛችሁበት ነው አማሪ እድሜውማ ስትጀምሩ እንዴት ነው አሁን ያለበትንም ድረስ ስትበሉም ያለው እኮ አሁንም የምትበሉትን ሊሆን ይችላል። እሺ የእድሜው ሰላሳ ስድስት ለሶስት አራት አምስት ስድስት አለባበሱ ቲሸርት በጂንስ አንቺ አንቺ አንቺ ሚስቱ እያለሽለት እንኳን ለባልሽ ተርፈሽ አይደለም ለእኛም ተርፈሻል፣ ስንት ነገር ለእኛም ተርፈሻል። እንኳን ለባልሽ ቲሸርት አይደለም ጃኬትስ ቢገዛ የፍቅሩን የልታችሁን በጣም ልበልሽ፣ በጣም ወይ እናት። ፍቅር ፍቅር እኮ ከባድ ነው። እሺ፣ ምግብ ምን በላችሁ? ወይም ልትበሉ ያሰባችሁት ካለ ጥብስ ነበር የበላ ነው መጀመሪያ። ዋው እሺ፣ የሀብት ማማው ማማሽ፣ ማማው አንድ ላይ አይ፣ በቃ ደሃ ነን ደሃ ነን። አይ ውሸት ከገባው መጥሎ መካከለኛ በሚለው ይስተካከል። ሀብታሙን ከፈራሹ ሰው አይኖ ይህ ህዝብ ማህበረሰብ ከባድ ነው። ማርዬ፣ ሀብታም ላይ ብትይው ግር ብሎ ይመጣብሻል። እረዳለሁ ማርዬ፣ የሀብት ማማሽ እውነት ቤታዬ

ሰው ራሱ ብታጠፊ አጠፋች ብሎ አይናገርም። አታጠፋም። ሰው ሰው ገለሽም ቢል አልገደለችም የሚል አይነት ሰው ነው። ለአንቺ ዝግጁ ነው ለሁሉም ነገር። ማርያም ቁጥር ሰላስታ ነበር የደረሰች። ለሁሉም ቦታ ለአንቺ ዝግጁ ነው። ይሞትልሻል፣ ይሞትልሻል። የደረሰች እንዲ አይነት ሰው ፍና አርገሽ፣ ድሃም ቢሆን ማርየ፣ ፍና አርገሽ ሰብስበሽ ያዥ። ድሃም ቢሆን ይሁን። ድህነት ምንድን ነው? ድህነት በፈታ አይደለም። ይሁን ማርየ፣ አንቺ አለሽለት ምስቱ